ሰበር መረጃ የ43 ቴቪደርሱ የሸኔ ታጣቂዎች እርምጃ አሁን ተወስዶባቸውን የወጣ መረጃ ነው። መንግስት ሕግ የማስከበር ዘመቻው በወሰደው እንዲሁም ደግሞ ጀግናው ፖሊስ እውቅና የተሰጠ አለ አንድ ሲንግል ፒካፕ ፋኖ ሲጠቀምበት የነበረውን ሙሉ በሙሉ በማረኩም በተመለከተ የአማራ ክልል ፕሬዚዳንት አረጋ ከበደ በተገኙበት እውቅና ተሰጥቶታል፣ ማለት ነው። ጀግናው ወሎዬ እሱን በተመለከተ እንዳስሳለን። ወደ ቀዳሚ መረጃችን እናልፋለን። ሸኔ ዛሬ ዋጋውን እያገኘበት ሁኔታ ነው። በድሬዳዋ፣ ሶማሌ ክልል በምስራቅ ሀረርጌ ሲንቀሳቀስ የነበረው 43 የኦነግ ሸኔ አባላት መደምሰሱን ተገልጿል። በምስራቅ ኢትዮጵያ ጥምር ጦር የጸጥታ ግብረሃይል በድሬዳዋ በሶማሊያ ክልል እና በምስራቅ ሀረርጌ አዋሳኝ አካባቢዎች ላይ ምሽግ በማድረግ ከመስከረም 19 ጀምሮ ሰርጎ በመግባት ሲንቀሳቀስ የነበሩ አመራሮችን ጨምሮ 43 የኦነግ ሸኔ ሙሉ በሙሉ መደምሰስ መቻሉን ተገልጿል ማለት ነው። እጅግ በጣም ደስ የሚልና ደስ የሚል ነው። ጥምር ጦር ከጸጥታ ግብረ ኃይል ወክለው የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዘች ኮሚሽነር አለሙ ትናንትና ሰኞ ጥቅምት 17 መግለጫ ሰጥቷል። በተለይ እንደ ኮሚሽኑ ገለጻ ኦነግ ሸኔ የሽብር ቡድን በምዕራብ ሐረርጌ በኩል አቋርጦ በኤረርና ሆሪሶ ጀርባ በማድረግ ወደ ድሬዳዋ የገጠር አካባቢዎች ተሰርጎ ገብቶ እንደነበር ነው ያስታወቁት። ቡድኑ ዋና ዓላማው በአስተዳደርና በአጎራባች ክልሎች በኢንዱስትሪዎች ላይ ጥቃት የመፈጸምና የሽብር ተግባር በመፈጸምና ዋና አላማው እንደነበረ ገልጿን ማለት ነው። ይህን ቡድን ነው እንግዲህ ዋጋውን በተገቢው ቦታ ያገኘ በዚህ ሰባት ንዑሳን በህብረት ያቀፈው የምስራቅ ኢትዮጵያ ጥምር ጸጥታ ልዩ ኃይል ግብረ ኃይል ከመስከረም ወር ጀምሮ ባደረገው ልዩ ኦፕሬሽን እርምጃ ወስዷል ነው ያሉት ኮሚሽነሩ በተከፈተው ጥቃት አርባ ሶስት ያክል የሽብር ቡድኑ አባላትን ላይ እርምጃ መውሰዱን አረጋግጠዋል። በተለይ የኢፌዴሪ መከላከያ ሰራዊት በበኩሉ ጥቅምት 16 ባወጣው መግለጫ በምስራቅ ሀረርጌ ዳርምቅለ ዋሻ ቀርሳ ወረዳ የጥፋት ተልዕኮ ለመፈጸም በአካባቢ እየተንቀሳቀሰ የነበረው የሸኔ ቡድን ላይ እርምጃ መውሰዱንም አክሎ አስታውቋል ማለት ነው ሪዎች እንደምንመለከተው በምርኮኛ መልኩ ገቢ ተደርጓል ማለት ነው። ዛሬ እንግዲህ ደስ የሚል መረጃ ወጧን። እጅግ ይህ የሽብር ቡድን ህግ የማስከበር ዘመቻ አጠናክሮ እየወሰደ ይገኛል። ይህ ቡድን በተለይ ዋና ኢላማው ደግሞ በኢንዱስትሪዎች ላይ፣ በክልሎችና በመሰረተ ልማቶች ላይ ጥቃት ለመፈጸምና የሽብር ቡድን ለማድረግ ሲንቀሳቀስ እንደነበር ነው የገለጸው። ልክ ይህ በዛሬው እለት እየተደመሰሰው አጠቃላይ ማለት ነው ልዩ ኦፕሬሽን ባደረገው ማለት ነው። እንግዲህ እጅግ በሚገርም ሁኔታ ይህ ነው እንግዲህ ለኦሮሞ ነጻ እወጣለሁ የሚለው ለአማራ ነጻ እወጣለሁ እያለ ለትግሬ ነጻ እወጣለሁ እያለ ጽንፍ እዞ እንግዲህ መሰረተ ልማቶችና በክልሎች ላይ ጥቃት ለመፈጸም እየተንቀሳቀሰ የሚገኘው ሌላኛው ጉዳይ አዚህ ጋር አያይዘን ጀግና ፖሊስ እንግዲህ አንድ ፋኖ ሲጠቀምበት የነበረውን ሲንግል ፒክአፕ እንግዲህ መማረኩ ተገልጾ በዚህም ደግሞ የላቀ ውጤት ሊያስመዘገቡ የጸጥታ አካላት የአማራ ክልል ፕሬዚዳንት አረጋ ከበደ እውቅና ሰጧን። ከዚህ እውቅና ከተሰጣቸው አንዱ የወለየው ፖሊስ ጀግና እንግዲህ ከፋኖ በመማረክ ሙሉ በሙሉ ገቢ ማድረጉ ነው። ይሄ ሲንግል ፒክአፕ ማለት ነው። በተለይ ልዩ ከሚያደርገው ይሄ ፖሊስ ሲማርክ ከነ ሹፌሩ እርምጃ አልወሰድም ንብረቱ በማይወድምበት መልኩ ጥበብ በተሞላበት ንብረቱን ነጻ በማድረጉ ነው። እጅግ እንጂ ፖሊሱ ቀጥታ በሚወስደው እርምጃ እስከ ሹፌሩ አሽከርካሪ ፋኖ ድረስ ማለት ነው እርምጃ ይወስድ ነበር። ነገር ግን ንብረቱን ሳይጎዳ እጅግ ከፈንጅ ማስጣል ችሏን ማለት ነው። በዚህም የአማራ ክልል ፕሬዚዳንት አረጋ ከበደ የላቀ ውጤት ላስመዘገቡ የጸጥታ አካላት እውቅና ከሰጡት አንዱ እሱ ሁኗን። እጅግ እናመሰግናለን። መልካምም የስራ ዘመን እንዲሆንለት ከወዲሁ እመኛለሁ ማለት ነው። በአንጻሩ ደግሞ የመንግስትን ሰላም ጥሪ ተቀብለው የገቡ የኦነግ ሸኒ ታጣቂዎች አሉ። እጅግ እናመሰግናለን። በወለጋ ቀጠና ዞን ሲንቀሳቀሱ የነበሩ የሸኒ ታጣቂዎች መንግስት ያቀረበላቸውን ሰላም ጥሪ ተቀብለው ገብቷል። እናመሰግናለሁ። ውድ ቻና ቢስብ ተከታታዮች ላይክ ማድረጋችሁን እንዳትዘነጉ፣ መረጃው ሌሎች እንዲደርስ ማለት ነው። ሌላኛው ደግሞ እጅግ እጅግ በሚያሳዝን ሁኔታ ከኦሳና ወደ ፎንቆ የሚጓዝ አንድ የጭነት መኪና ሰሌዳው ቁጥር 44 አዲስ አበባ የሚል አምሳ አምስት የሆነ ህገወጥ ነዳጅ የጫን 27 በርሚል ማለት ነው በጸጥታ ኃይሎች እንግዲህ በቁጥጥር ስር ሊውል ሲል በነሱ ላይ በመንዳት አንድ የጸጥታ አካላት ህይወቱ ሲያልፍ ሁለቶች እንግዲህ ወደ ሆስፒታል መወሰዳቸው ተመላክቶ ማለት ነው። እጅግ ምን ያህል የተጋነነት ህገወጥ ቢሰራ ነው ይህን ያህል በሰው እና በንብረት ላይ ጉዳት አድርሶ እንግዲህ ለማመለጥ ሙከራ በማድረግ ነው። ስለዚህ ይህ ተሽከርካሪ ሙሉ በሙሉ በቁጥጥር ስር ውሏን፣ የአንድ ፖሊስ ህይወት አልፏን፣ ሁለቶች እንግዲህ ወደ ህክምና እርዳታ እየተደረገላቸው ይገኛ ማለት ነው። አስነዋሪ ድርጊት ነው። ስለዚህ የጸጥታ አካላት በተናበበ መልኩ እንደዚህ አይነት ድርጊቶች ለሚፈጽሙ እጅግ ከፍተኛ ቁጥጥር እንዲደረግና እርምጃ እንዲወሰድባቸው ማሳሰብ እንፈልጋለን። አሳዛኝ ነው፣ አሳፋሪም ድርጊት ነው። እንደዚህ ሀሊ ምን ያህል ቢጋንን ገንዘብ ንጉሳቸው ቢሆን ነው በንብረት ላይና በሰው ህይወት ላይ እንግዲህ ጉዳት አድርሶ ለማምለጥ ሙከራ ማድረግ እጅግ የሚያሳፍር ጉዳይ ነው። ከውሳና ወደ ፎርቅ ወደሚባል አካባቢ እየተንቀሳቀሰ የነበረ አንድ የጭነት መኪና ሀያ ሰባት የነዳጅ በርሜል ጭኖ ሀያ ሰባት በርሜል ነዳጅ ጭኖ በሚንቀሳቀስበት ሰዓት እንግዲህ በጸጥታ አካሎች በፓትሮል እንግዲህ በቁጥጥር ስር ሊያደርጉ ወይም ሊያመልጥ ሙከራ ሲያደርግ ሊይዙት በሚሉበት ሰዓት ነው። በእነሱ ሊቀታ በመንዳት እነሱን ገጅቶ ለማለፍ ወይም ደግሞ ለማመልጥ ሙከራ በሚያደርግበት ሰዓት ነው እንግዲህ የዚህ የአንድ የጸጥታ አካላት ህይወት ያለፈው ሌሎችም እንግዲህ በቁስለኛ አሁን ወደ ሕክምና እርዳታ እየተደረገላቸው ነው። ይህም ህገ ወጥ ለማምለጥ የሞከረ ያደረገውም ተይዞ ምርመራ እየተደረገበት ይገኛል ማለት ነው። ስለዚህ እንደዚህ አይነት ድርጊቶች በእጅጉ እናወግዛለን። መንግስት ህግ የማስከበር ዘመቻው ይቀጥላል። ሰላማችን እናስጠብቃለን። እኛ ራዕያችን ሰላም ነው ልማት ነው ራዕያችን። እዛ ውጭ እንደዚህ አይነት ህገ ወጥ ስራዎችን ለማንም አይጠቅምም። በሕገወጥ መንገድ እንግዲህ አገበስብሶ መክበር፣ በሕገወጥ መንገድ ስልጣን መያዝ ይሄ እኮ ነው አገራችን ወደ ኋላ ያስቀርን። በጥቂት ስግብግቦች አገራችን እየጎዱ የሚገኙት እንደዚህ ድርጊትና ተባባሪና ፈጻሚዎች ናቸው። ለዚህ ደግሞ መንግስት ሕግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በተለይ በዛሬው እለት እንግዲህ ጠቅላይ ሚኒስትር ዶክተር አብይ በሕዝብ ተወካዮች ምክር ቤት ለሚቀርብላቸው ጥያቄና ማብራሪያ እየሰጠ ይገኛል። ወደ ቻና ቤተሰቦች ሁላችሁም እንድትከታተሉ በዚሁ አጋጣሚ መጋብዝ እንፈልጋለን። ለሀገራችን የሚፈልግ በሰለጠነ መንገድ መጠየቅ እና መጠየቅ ያስፈልጋል። መጠየቅ መጠየቅም ያስፈልጋል ጠያቂ ብቻ ሳይሆን ራሳችንን መጠየቅ ያስፈልጋል መጠየቅም ያስፈልጋል። ለዚህ ደግሞ እንደ ሲሆን ነው ሀገራችን የሚጠቅመን የሚያሻግረን አሳ ውጭ የሚመጣ ለውጥ አይኖርም። ውድ ቻናል ቤተሰቦች መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ። በሌላ መረጃ እስክመለስ መልካም ቆይታ